ሰላም፣ እንዴት ናችሁ? ከወርቁ ሶስት ጫማ ርቀት። ከእናንተ ቁጥጥር ውጭ የሆኑ ብዙ ነገሮች አሉ። ነገር ግን አስፈላጊ የሆኑትን የራሳችሁን ጉዳይ ብቻ መቆጣጠር ትችላላችሁ። እነዚህም አስተሳሰባችሁና አመለካከታችሁ ናቸው። አብዛኞቻችን ራሳችንን ለመለወጥ ከመሞከር ይልቅ ዓለምንና ሌሎችን ለመቀየር እንታገላለን። በጣም ዘግይተን የምንረዳው እውነት እኛ ስንቀየር ሁሉም ነገር ለእኛ እንደሚቀየር ማመናችንን ነው። ውጫዊው ተጽዕኖ በስኬታችሁ ላይ ያለው አዎንታዊም ሆነ አሉታዊ አስተዋጽኦ እዚህ ግባ የሚባል አይደለም። ራሳቸው ለስኬት ፕሮግራም ያደረጉ ሰዎች እጅግ በጣም አስቸጋሪ ሁኔታዎች ውስጥ ሆነው እንኳን ስኬታማ ለመሆን መንገድ ይፈልጋሉ። ለሚያጋጥሟችሁ ችግሮች አብዛኛዎቹ መፍትሄዎች የሚመጡት ከአንድና አንድ ምንጭ ብቻ ነው፣ ያም ከራሳችሁ ነው። ሁሉም ነገር እናንተ እንደምትፈልጉት የተስተካከለና ምርጥ እስኪሆን ከጠበቃችሁ ምጽዓት ሊደርስ ይችላል። ፍጹም ብሎ ነገር የለም። ሁልጊዜም የትም እስከተንቀሳቀሳችሁ አዲስ ነገር እስከፈለጋችሁና ለለውጥ እስከተራባችሁ ድረስ እንቅፋትና ፍጹም ከመሆን ያነሱ ሁኔታዎች ይኖራሉ። የሚረባችሁንም ሆነ አንዳች ፋይዳ የሌለው ነገር አደረጋችሁም አላደረጋችሁ ጊዜው እንደሆነ መቁጠሩን አያቆምም። ስለዚህ አሁን ጀምሩ። በምትወስዱት እያንዳንዱ እርምጃ የበለጠ ጠንካራ፣ የበለጠ እውቀት ያላችሁ፣ የበለጠ በራሳችሁ የምትማመንና የበለጠ ስኬታማ እየሆናችሁ ትሄዳላችሁ። ከወርቁ ጉድጓድ ሶስት ጫማ ርቀት እስኪቀረው ድረስ ቆፍሮ በመጨረሻም ተስፋ ቆርጦ እንደተወው ሰው ላለመሆን ከፈለጋችሁ ሐሳባችሁን ጊዜያችሁንና እውቀታችሁን ሁሉ ህልማችሁ ላይ አድርጉ። ሶስት ጫማ ርቀት እስኪቀረው የቆፈረው በመጨረሻም ወርቁን እንደማያገኘው ያመነውና ለሌላ ሰው አሳልፎ ሰጥቶ ከኋላ የመጣው ሶስቷን ጫማ ርቀት ቆፍሮ ወርቁንና አልማዙን በእጁ ሲያስገባ በጸጸት ቆሞ የተመለከተው የዋ እያደር ከሚጨምር ጸጸት በስተቀር የተረፈው ነገር የለም። ዓለም ሁሉ በአንድ ድምፅ እየተቃወማችሁና እንደማትችሉ እየነገራችሁ እናንተ ግን ጆሯችሁን ለዓለም ዘግታችሁ ልባችሁን ለራሳችሁ ብቻ ከፍታችሁ ወርቁን እስከምታገኙ ድረስ መቆፈራችሁን አታቋርጡ። ቁጥጥርና ምርጫ። በሕይወት ውስጥ ዋናው ተግባር የትኞቹ ነገሮች በኔ ቁጥጥር ስር ያልሆኑ ውጫዊ ነገሮች እንደሆኑና የትኞቹ ደግሞ በኔ ቁጥጥር ካሉት ምርጫዎች ጋር የተያያዙ እንደሆኑ ለራሴ በግልጽ መናገር እንድችል መለየት ነው። ታዲያ መልካምና ክፉን የት ነው የምንፈልገው? ከቁጥጥር ውጭ በሆኑ ነገሮች ውስጥ ሳይሆን በውስጤ ባሉት ምርጫዎች ውስጥ ነው። በስቶይክ ፍልስፍና ውስጥ አንድና እጅግ በጣም ወሳኝ የሆነ እሳቤ አለ። እርሱም መለወጥ የምንችላቸውን ነገሮችና መለወጥ የማንችላቸውን ነገሮች መለየት ነው። በእኛ ተግባር ሊለወጥ የሚችለው ምንድን ነው? እኛ ስንለውጡ የምንችለው ምንድን ነው? ለምሳሌ በጭጋጋማ አየር ምክንያት የበረራ ሰዓት ቢራዘም ምንም ያህል ብትቸኩልና በአየር መንገዱ ሰራተኞች ላይ ብትጨው ጭጋጋማውን አየር ልታጠራው አትችልም። የቻልከውን ያህል ብትመኝ በቁመት ላይ አንድ ስንዝር እንኳ መጨመር አትችልም ወይም በሌላ ሀገር መወረድ አትችልም። ምንም ያህል ብትጥር አንድን ሰው በግድ እንዲወድር ማድረግም አይቻልም። ከዚህ የባሰው ነገር ደግሞ ልትቀይራቸው በማትችላቸው ነገሮች ላይ ጉልበትህንና ጊዜህን ስታጠፋ መለወጥ የምትችላቸውን ነገሮች ሳታደርግ የምታርፍ መሆን ነው። ስለሆነም ይህን የነብስ ረፍት ጸሎት መጸለይ አለብህ። አምላክ ወይ መቀየር የማልችላቸውን ነገሮች መቀበልን፣ መቀየር የምችላቸውን ነገሮች ለመቀየር ጽናቱን ስጠኝ። መቀየር የምችለውንና የማልችለውን ነገር የምለይበትንም ጥበብ አትንፈገኝ። አሜን። ይቀጥላል። ውድ ተመልካቾቻችን ቪዲዮውን እስከ መጨረሻው ስለከታተላችሁ እያመሰገንን ላይክ፣ ሼር፣ ኮሜንት እና ሰብስክራይብ በማድረግ ቤተሰብ እንድትሆኑ በፍቅር እንጋብዛችኋለን። በተጨማሪም የዚህ ቪዲዮ ሐሳብ ለአንድ የምታውቁ ሰው ሊጠቅም ይችላልና ሼር አድርጉለት። መልካም ጊዜ ይሁንላችሁ። ቻው